ከፍለው መታከም የማይችሉ ዜጎችን የማህበረሰብ አቀፍ ጤና መድኅን አባል በማድረግ ተጠቃሚ ለማድረግ እየተሰራ መሆኑን የአማራ ክልል ጤና ቢሮ አስታወቀ። አሁን ላይ 23 በመቶ የሕብረተሰብ ክፍሎችን የአገልግሎቱ ተጠቃሚ ማድረጉን ቢሮው ገልጿል። ትርንጎ ይፍሩ በአማራ ክልል በሙከራ ደረጃ በሶስት ወረዳዎች የተጀመረው የማህበረሰብ አቀፍ ጤና መድኅን አገልግሎት በሁሉም አካባቢዎች እንዲዳረስ ተደርጎ ህብረተሰቡ በሚከፍለው አነስተኛ ገንዘብ ዓመቱን ሙሉ ከነ ቤተሰቦቹ እንዲታከም በማድረግ የእድሉ ተጠቃሚ እንዲሆን ተደርጓል። በዚህ ዓመትም ከጥር አንድ 2017 ዓ.ም ጀምሮ አባል የነበሩ እንዲያሳድሱ፣ አባል ያልነበሩ በአዲስ እንዲመዘገቡ በማድረግ የእድሉ ተጠቃሚ እንዲሆኑ እየተሰራ መሆኑን የገለጹት በምክትል ቢሮ ኃላፊ ደረጃ የአማራ ክልል ጤና ቢሮ የጽህፈት ቤት ኃላፊ ሲስተር ክሽ ኮርፖሬሽን ወልዴ እስካሁን 54 በመቶ ብቻ መመዝገቡን ገልጸዋል። የክልላችን የማህበረሰብ አቀፍ ጤና መድን አገልግሎት ያለበት ሁኔታ ሲታይ ያው እንደ ክልል እናሳካዋለን ብለን ካቀድነው ጠቅላላ አቅዳችን 54 በመቶ የሚሆነውን እስካሁን ባለው አሳክተናል ማለት ነው። ከከተማ ከተማ፣ ከዞን ዞን አፈጻጸማቸው ልዩነት አሉ። እንግዲህ ወደ ሰባት ከተሞች ከሰባ ፐርሰንት እስከ ዘጠና ስምንት ፐርሰንት ባለው ነው አፈጻጸማቸው የተሻለ የሚባለው ነው ማለት ነው። የተወሰኑ ዞኖች ደግሞ ከ57 ፐርሰንት ናቸው። በተለይ 11 ዞኖች አካባቢ ግን ከአፈጻጸማቸው አሁንም ከ60 ፐርሰንት በታች ነው ማለት ነው። ከፍተኛ ርብር የምናደረግበት ነው በሚቀጥለው ማለት ነው። ምዝገባው በሁሉም የክልሉ አካባቢዎች ተጠናክሮ የቀጠለ ቢሆንም በአንዳንድ አካባቢዎች የተመዝጋቢዎች ቁጥር አናሳ በመሆኑ ምዝገባው ተጠናክሮ እንደሚቀጥል አስታውቀዋል። መቶ ፐርሰንት የክልላችን ማኅበረሰብ የጤና መድኅን አባል ማድረግ አለብን ብለን ነው እየተንቀሳቀስን ያለ ከዚህ ውስጥ እንግዲህ አምሳ አራት በመቶ ነው እስካሁን የፈጸምነ አሁንም ቢሆን በሁሉም አካባቢ እንቅስቃሴ እየተደረገ የቀሩ ወረዳዎችና ዞኖች እቅዳቸውን ያላሳኩት እቅዳቸውን እንዲያሳኩ ድጋፍ እየተደረገ ነው ያለ ማለት ነው። ስለዚህ ምዝገባው ይቀጥላል ማለት ነው። ማኅበረሰብ አቀፍ ጤና መድን ስራ በነገራችን ላይ እንደሌላው ተግባር በረዥም ጊዜ የምንፈጽመው አይደለም። በአጭር ጊዜ የምናጠናቀው ነው። አሁን እቅዳችን አሳክተን ቢሆን ኑሮ እስከ ሰላሳ ባለው ስራችን ማጠናቀቅ ይቻል ነበር። ግን አሁን በተለያዩ ምክንያቶች ክልላችን ያለንበት ነባሪያ ሁኔታም ስለሚታወቅ እቅዳቸውን ያላሳኩትን እንዲያሳኩ ለማድረግ አሁንም ቢሆን ስራውን እንቀጥላለን ማለት ነው። ከፍለው መታከም የማይችሉ የህብረተሰብ ክፍሎችን የእድሉ ተጠቃሚ ለማድረግ መንግስት ሀያ ሶስት በመቶ ለሚሆኑ ሰዎች መሸፈኑን ነው የጽህፈት ቤት ኃላፊው የጠቆሙት። ሁሉም የክልላችን ማህበረሰብ የጤና መድን አባል እንዲሆን ነው በዚህ አመት እየሰራን ያለ ከተደራሽነት አኳያ ሰው በገንዘቡ ከፍሎ የማኅበረሰብ አቀፍ የጤና መድኅን አባል ይሆናል። በተለይ ግን የማኅበረሰብ አቀፍ ጤና መድኅን አባል መሆን እየፈለጉ ዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ የክልላችን ማህበረሰቦች ከዚህ በፊት 10 ፐርሰንት ነው በክልሉ የማሳከም እንትን የነበረን ማለት ነው፣ ዝቅተኛ ኢኮኖሚ ያላቸውን የማህበረሰብ ክፍሎች በዚህ ዓመት ግን ክልሉ ከፍተኛ ኮሚትመንት ወስዶ ወደ 23 ፐርሰንት አሳድጎልናል ማለት ነው። ስለዚህ 23 ፐርሰንት የክልሉን በዝቅተኛ የኑሮ ሁኔታ የሚገኙትን የጤና መድን አባላት የማድረግ ስራ እየተሰራ ነው ማለት ነው። ስለዚህ ከተደራሽነት አንጻር ያለነበት ሁኔታ በዚህ መንገድ የሚታይ ነው። ጊዜው እንዲራዘም የተደረገው ሁሉም ህብረተሰብ የማህበረሰብ አቀፍ ጤና መድኅን አባል እንዲሆን ታስቦ ነው ያሉት ተርክሽን እስካሁን ያልተመዘገቡ ሰዎች በቀሪ ጊዜያት ተመዝግበው የድዱ ተጠቃሚ እንዲሆንም ጥሪ አቅርበዋል።